ይህ ፕራክቲስ ኢንተርናሽናል ላንጉጅ ትሬኒንግ ሴንተር ነው። በዛሬ በክፍል ስልሳ አንድ ትምህርታችን እንግዲህ የምናየው ኢንትራንስ ኤግዛም ላይ በጣም በተደጋገም የተጠየቁና እጅግ ወሳኝ የሆኑ ሊያመልጣቸው የማይገቡ ነጥቦች እናያለን። ይህም አራቱ ኤሴይ ታይፕስ ናቸው። እነዚህም ኤክስፖዚተሪ፣ ዲስክሪፕቲቭ፣ ናሬቲቭ እና አርጉሜንታቲቭ አጠር ያለ ልዩነታቸው እናይና ቀጥታ ወደ ጥያቄ መስራት እንሄዳለን ማለት ነው። እነዚህ ጥያቄዎች በምንሰራበት ሰዓት በዋናነት መጀመሪያ መልሱን እንመልሳለን፣ ሪዝኑን እናብራራለን። ከዛ በኋላ ደግሞ ሌሎቹ መልስ ያልሆነበት ምክንያት ለማየት እንሞክራለን ማለት ነው። እዚህ ጋር ሁለት ጥያቄዎች አሉ። እንግዲህ የመጀመሪያው ሶስት ላይን ያለው ነው። የሁለተኛውም ደግሞ በተመሳሳይ አሁን ይሄ ከሙሉ ፓራግራፉ የተወሰደ ተቀንጭቦ የተወሰደ ነው እና ሀሳቡ ወይም ዋና ሀሳቡ ወይም ኮንትሮሊንግ አይዲያው ስለሚሰጠን ኮንትሮሊንግ ስቴትመንቱ ስለሚሰጠን ቀጣይ በኋላ ቀጣይ ምን ሊጽፍ እንደሚችል ኦቶሮ በቀላሉ መገመት ስለሚቻል ወይም ደግሞ ኪወርዶቹ ስለሚሰጡ ከዛ ተነስተን ይህ ፓራግራፍ ምን አይነት ፓራግራፍ ሊሆን ይችላል የሚለው ግምት እናስቀምጣለን ማለት ነው። በቀላሉ ማወቅም ይቻላል። እዚ ጋር ናሬቲቭ፣ አርጉሜንታቲቭ፣ ዲስክሪፕቲቭ ና ኤክስፖስተሪ አራቱ ዋና ዋና የኢሴ አይነቶች ናቸው። ነገር ግን ልዩነት አላቸው። ሰፊ ልዩነት ነው ያላቸው። ምን ይላል? አንደኛ ኢች ሞርኒንግ አይ ዌንት ፎር አ ዎክ ን ካም ባክ ቱ ዘ ሆቴል ቱ ሃቭ ብሬክፋስት ዊዝ ሄር ን ጎ አውት አወር ፕላን ፎር ዘ ዴይ ዋዝ ቱ ቪዚት አን ኦልድ ካስል ፍሮም ሰቨንዝ ሴንቸሪ። ከዚህ ብቻ ተነስተን ምን አይነት ሀሳብ እንደሆነ በቀላሉ መገመት ይቻላል። ለምን እያንዳንዱ አንቀጽ መጀመሪያ ሲጀመር ኮንትሮሊንግ አይዲያ ስለሚሰጥ በዛ ተነስተን ደግሞ ምን አይነት የአንቀጽ አይነት ነው ብለን መገመት ስለምንችል ወይም ደግሞ ሌ ስለምንችል ማለት ነው። ናሬቲቭ ኦልዌይስ ቴልስ አስ ኤ ስቶሪ ሉክ። የመጀመሪያ ቤዚክ ፖይንት እነዚህ አራቱ የአንቀጽ አይነቶች በአራት የተከፈሉበት ዋና ዋና ምክንያቱ ምንድን ነው? አላማቸው ነው። ኦኬ ኦቶሩ እነዚህ አይነት አንቀጾች ሲጽፍ ከምን ምን አይነት አላማ ይዞ ተነስቶ ነው የሚለውን ነው ምናየው። ራይት፣ በጣም ብዙ አይነት ፓራግራፎች አሉ። ነገር ግን ኦል ኢን ኦል በአራት የተከፈሉበት ምክንያት ቤዝድ ኦን ዘይር ጎል ነው። ናሬቲቭ አላማው የሆነን ኢቨንት ፐርሶናል ኤክስፒሪየንስ ሊሆን ይችላል፣ ኢቨንት ሊሆን ይችላል፣ ሴናሪዮ ወይም ደግሞ ስቶሪ ሊሆን ይችላል ይነግረናል። ብዙ ጊዜ አይ ዊ ዘይ ሁለት ሰዓት አካባቢ ሶስት ሰዓት አካባቢ መጀመሪያ እንዲያደረግን ከዛ እንዲደረስን የሚል ፐርሰናል የሆነ ኤክስፒሪየንስ ወይም ደግሞ የራሱ የሆነ ወሬ፣ ገጠመኞች ወይም ደግሞ ከአንድ ሰው ጋር የተያያዙ ሀሳቦች ነው የሚያቀርበው። አርጉመንታቲቭ በተቃራኒው ደግሞ ትክክለኛ ፋክት ይዞ ተነስቶ አላማው ማሳመን ነው። ስለ አንድ ርዕስ ሪደሮቹን ወይም አንባቢያንን ማሳመን ነው ራይት እና ብዙ ጊዜ አከራካሪ ሀሳቦች እና ዴቤቴብል የሆኑ ሀሳቦችን ይዞ ይመጣል። ዴስክሪፕቲቭ አንድን ነገር ወይም ሰው ልክ እንደምናየው አድርጎ ይገልጸዋል። ይገልጸዋል ሲባል ውፍረቱ፣ ቅጥነቱ ልክ በአይናችን እንደምናየው አድርጎ ከለርፉል ዎርድ ተጠቅሞ፣ ሴንሰሪ ዲቴይልን ተጠቅሞ አንድ ነገር ይገልጻል ማለት ነው። ስዕላዊ ድርሰት ነው የሚባለው በአማርኛ ዴስክሪፕቲቭ ማለት ነው። እና እሱ በቀላሉ የምንለይበት መንገድ ምንድን ነው? ስለ አንድ ነገር ውፍረቱ፣ ቅጥነቱ፣ ረዝመቱ እንደዚህ የሚጨነቅ ከሆነ ኦቶሩ ወይም ደግሞ ከለሩ የሚነግረን ከሆነ እንደምናየው አድርጎ እየሳለው ነው ማለት ነው። ስዕላዊ ድርሰት ይባላል። ኤክስፖስተሪ ከሆነ ግን በጣም ቀላል ነው። ኤክስፖስተሪ ድርሰት በቀላሉ ከሌሎቹ ለመሌት የምንችልበት መንገድ ምንድን ነው? አላማው በጣም ግልጽና ግልጽ ነው። እሱም ምንድን ነው? አንድን ነገር ያብራራል ወይም ያወዳድራል ወይም ያነጻጽራል። ብቻ በዋናነት ሪደርን ወይም ደግሞ አንባቢያንን መረጃ ይሰጣል ወይም ያስተምራል ማለት ነው። ብዙ ጊዜ ትክክለኛ ፋክቶችን መረጃዎችን ተጠቅሞ ነው እንትን የሚያደርገው እና የኤክስፖዝቶሪ አላሴ ዋነኛ እልቲሜት ጎሉ ምንድን ነው? ትምህርት መስጠት ነው። በቃ ዋት ኢዝ ኮምፒውተር የሆነ ነገር ዲፋይን ሊያደርግ ይችላል፣ ወይም ደግሞ አንድ ነገር አሰራሩን ሊነግረን ይችላል። ኦራይት ሀው ቱ ሜክ ኢትዮጵያን ኮፊ ብሎ አሰራሩን ሊገልጽልን ይችላል። ይህ የአራቱ አንቀጽ አይነቶች የሚለዩበት ዋና ዋና ታይፕ ነው ማለት ነው።

እዚህ ጋር የሆነ ፋክት የሆነ ነገር እየነገረን ነው ሳይንቲፊካሊ ፕሩፍድ የሆነ ወይ ትምህርታዊ የሆነ ወይም ደግሞ የሆነ ነገር እያስተማረን ነው፣ አይደለም። አንድን ነገር እንደምናየው አድርጎ ከለርፉል ፉል ወዶችን ተጠቅሞ ወይም ቅጥነቱ ውፍረቱ ከለሩ እየነገረን ነው፣ መልኩ ምን እንደሚመስል እየነገረን ነው፣ አይደለም። ስለዚህ ዲስክሪፕቲቭም አይደለም፣ ኤክስፖስተሪም አይደለም። አንድ ወይም ሁለት ነጥቦችን አንስቶ እያከራከረ ነው፣ ይሄ ይሻላል፣ ይሄ አይሻልም፣ እንደዚህ ማድረግ አለብን፣ ይሄ ጥሩ ነው አይደለም ብሎ እየነገረን ነው፣ አይደለም። ስለዚህ አርጉመንታቲቭ አይደለም ማለት ነው። ስቲል አሁንም የሆነ ፐርሰናል ወሬ ወይም ታሪክ ስቶሪ እየነገረን ስለሆነ ይሄም ናሬቲቭ ነው ማለት ነው። ወደ ሶስተኛ ጥያቄ ስንመጣ እንግዲህ ዊ ሃድ ኦልሬዲ ትራቨል ፎር ስሪ አወርስ ወን ዊ ሂርድ ኤላውድ ባንክ ዘ ድራይቨር ኢንስቲንክትሊ ስዌርቭ ዘ ቬይክል ኤንድ ዊ ኬም ቱ ኤሴፍ ስቶፕ ሉክ። አሁንም ይሄም እየነገረን ያለው ጉዞ ላይ ሊሆን ይችላል ወይም ደግሞ በሆነ አጋጣሚ የገጠማቸው ገጠመኝ ነው። ኦኬ ፐርሶናል የሆነ ነገር ስንሄድ ዊ ሃድ ኦረዲ ትራቨል ፎር ስሪ አወርስ ለሶስት ሰዓታት ጉዞ ካደረግን በኋላ ወይም ይሄ ላውድ ባንክ ትልቅ ድምፅ ስንሰማ ዘ ድራይቨር ኢንስቲንክቲቭሊ ስዌርቭድ ዘ ቬክል፣ ስዌርቭድ ሚንስ ባልተሰበ ቅጽበት ዳይሬክሽኑን ቀይሮ ወይም ጠምዝዞ እንደማን ዊ ኬም ቱ ኤ ሴፍ ስቶፕ አቆምን። ኦኬ አሁን እዚህ ጋር ዋናው ዓላማ ነው የምታዩት። የተወሰነ ዲስክሪፕቲቭ ያለው ይመስላል፣ ነገር ግን ዋናው ዓላማ ምንድን ነው? በሆነ ሰዓት የገጠማቸውን ገጠመኝ ለሪደሩ መንገድ ነው የፈለገው። ሶ በጎላቸው ወይም ዓላማቸውን እንመለከታል ትኩረት እናደርገ ወይም ቅድሚያ እናደርጋለን ስላለን ዓላማው የዚህ የኦቶሩ ዓላማ ታሪክ ወይም ገጠመኝ የነገረን ነው። ስቲል ይሄ ምንድን ነው ማለት ነው? ናሬቲቭ ኤሴይ ነው ማለት ነው። አራተኛ ዘ ቢውልዲንግ ኢስ ስሞል። ቢውልዲንጉ አሁን እዚህ ጋ ስለ ቢውልዲንግ እያወራ ነው፣ ገጠመኝ የለም ቢልዲንጉ ምን ያደረገው ነው? ምን ሊነግረን ፈለገው ኦቶሮ? እዚህ ጋር ዘ ቢልዲንግ ኢዝ ስሞል ትንሽ ነው። ስሪ ፍሉር ሶስት ፍሉሮች አሉት። ዘ አውትሳይድ ፍሮንት ዎል ኢዝ ቴን ሜትር ሎንግ ውጭ ላይ ያለው ዎል ግድግዳ አስር ሜትር ሎንግ ነው። ሰባት ሜትር እና አስር ሜትር ርዝመት እና ሰባት ሜትር ርቀት አለው። ምን ያደረገው ነው አሁን እዚ ለእኛ የሆነን ቦታ እንደምናየው አድርጎ ርዝመቱ ምን እንደሚመስል ስዕል እየሳለልን ነው። ስለዚህ ይሄ በቀላሉ ምንድን ነው ማለት ነው ዲስክሪፕቲቭ ወይም ስዕላዊ ድርሰት ነው ማለት ነው። በቀጣይ ክፍል እስከምንገናኝ ይህ የአራቱ አይነት ኢሴዎች ያይን በነበር። በቀጣይ ተከታታይ ክፍሎች እንግዲህ ስለ ኢሴ ወደ ስድስት ቪዲዮችን ተከታታይ የሚቀጥሉ አሉ ማለት ነው። እነዚህ ስብስብ አድርጌ ፕሌሊስት ላይ ስላለ ኢንትራንስ ኤግዛሜ ብለን ፕሌሊስት ገብታችሁ ካያችሁ እነዚህ በጣም እጅግ ወሳኝ የሆኑ ፖይንቶች ታዩዋቸዋላችሁ፣ እናንተም ይጠቅማችኋል ማለት ነው። ማንኛውም ኮመንት አስተያየት ካለ ኮመንት አድርጉልኝ። ሀቭ ናይስ ታይም። ታንክ ዩ ቬሪ ማች። ይህ ፕራክቲስ ኢንተርናሽናል ላንጉዌጅ ትሬኒንግ ሴንተር ነው።